እሺ ተመልካቾች እንዴት ናችሁ? አይኤምኤፍ የኢኮኖሚ ሪፎርም ከሀገራት ጋር ሲያከናውን በፌዝ ይከፋፍላል፣ ገንዘቡን የሚሰጠው ለምሳሌ የረጅም ጊዜ ብድርን ቢፈቅድ ብድሩን የሚሰጠው ፌዙን እየተከተለ ነው። እና የኢኮኖሚ ሪፎርምም አጀንዳም ሲያዘጋጅ ፌዝ ዋን ይህን ታደርጋላችሁ ይሄ ይፈጠራል፣ ፌዝ ሁለት ይህን ታደርጋላችሁ ይሄ ይፈጠራል እያለ ነው የሚያስቀምጠው። እና የመጨረሻው ፌዝ ላይ ይከስታል ብሎ የሚገምተውን ያስቀምጣል። እና እሱ እንዲተገበር ነው ድጋፍም ክትትልም የሚያደርገው ደግሞ እሱን እያየ ነው ብድሮች የሚለቀው። እና ኢትዮጵያ ኢኮኖሚ ከአይ ኤም ኤፍ ጋር ሪፎርም ካደረገ አንድ አመት ጨርሶ ሁለተኛው አመት ወደ ሁለት ወር ሄዷል። ስለዚህ ሁለተኛ ዓመት ላይ ምንድን ነው ኢትዮጵያ ኢኮኖሚ ላይ አይ ኤም ኤፍ የሚጠብቀው ደግሞ የሚጠበቀው ምንድን ነው? ኢትዮጵያ ኢኮኖሚ ብቻ ሳይሆን ሌሎች ሀገራቶችም ሪፎርም አድርገው ሁለተኛ አመት ላይ ይጠብቋቸው የነበሩ ነገሮች አሉ። ደግሞ አይ ኤም ኤፍ የሚጠብቀው ነገር አለ እና ኢትዮጵያ ኢኮኖሚ ሁለተኛ ዓመት እንደ መግባቱ በሁለተኛ ዓመት ምንድን ነው የሚጠብቀው አይምኤፍስ ምን ነበር የሚጠብቅ የነበረው፣ ደግሞ ከእውነታው ጋር ያለችበት ስታተስ ምን ይመስላል የሚለውን የተወሰነ ሀሳብ ልሰጣችሁ እፈልጋለሁ። የፕሮግራማችን አጋር በብሔራዊ ባንክ ፈቃድ የተሰጠው የግል የምንዛሬ ቢሮ የሆነው ሮሃ ፎሬክስ ቢሮ ነው። ለጉዞ ቪዛ ትኬት ካላችሁ እስከ አስር ሺህ ዶላር ማግኘት ትችላላችሁ። እንደሁም እጃችሁ ላይ ውጭ ምንዛሬ ካለ በተሻለ ዋጋ መመንዘር ትችላላችሁ። ካሳንቸስ ማህቡባ አፓርትመንት ግራንድ ፓላስ ሆቴል ፊት ለፊት ታገኙታላችሁ። ሳር ቤት አዳምስ ፓቪሎን ህንፃ ላይ፣ ድሬዳዋ ደግሞ ብሉሰም ሆቴል ውስጥ ታገኙታላችሁ። ለበለጠ መረጃ በ0991 33200 በ0956555333 በመደወል የተሻለ ምንዛሬ ማግኘት ትችላላችሁ። አሁን የስምምነት ሲያደርግ ከ2024 እስከ ለአራት ዓመት ስምምነት ሲያደርግ የኢትዮጵያ ኢኮኖሚ አይኤምኤፍ ያስቀመጠው ፌዝ አለ። ለምሳሌ የመጀመሪያው ፌዝ ላይ ማጽደቅ ነው። ሁለተኛ ላይ ሁለተኛ እይታ ማድረግ ነው። ሶስተኛ እይታ፣ አራተኛ እይታ፣ ከዛ በኋላ ኢኮኖሚ ይቀጥላል ብሎ ያስቀመጠው ሊስት አለ። ግን ብዙ ጊዜ ሪፎርም ሲያደርግ ከሀገራት ጋር ሶስት አይነት ፌዝ አሉት። የመጀመሪያው ፌዝ ስታቢላይዜሽን የሚባለው ፌዝ አለ። ምን ብሎ ያምናል በቃ የምንዛሬ ዋጋቸውን ዋጋቸው ዩኒፋይ ያደርጋሉ ብሎ ያስባል። ምን ማለት ነው? በጥቁር ገበያው እና በመደበኛው ገበያ መካከል ያለው የምንዛሬ ሁኔታ ይቀራረባል ብሎ ነው የሚያምረው በመጀመሪያ ፌዝ ላይ እሱ ነው። ደግሞ ድጎማ ያስተካክላሉ ሪፎርም ያደርጉ መንግስታት በአብዛኛው ድጎማው ስለሚገኙ የድጎማ ማስተካከል፣ ድጎማ ማንሳት አይነት ስራዎች ይገባሉ ብሎ ይጠብቃል እና ግብር መጨመር የመጀመሪያ ፌዝ ላይ ያደርጋሉ ብሎ የሚገመተው ይሄ ነው። ይህንንም ተግባር እንዲያደርጉ ነው የሚያገዘው ስታቢላይዜሽን ፖይንት የሚባለው እና የሚገመተው ውጤት በዛ ወቅት ላይ ዋጋ ንረት ሊጨምር ይችላል። ጫና ስለሚኖር ዋጋ ንረት መጨመሩ አይቀርም። ኢኮኖሚ ስለሚደነግጥ ደግሞ የገቢ መጨመር እንቅስቃሴዎች ይኖራሉ። ገቢ ለማሳደግ የግብር አዋጆች ማስተካከል፣ ግብር መጣል፣ አዳዲስ ግብሮች ይኖራል እና ኢኮኖሚ በዛ ወቅት ላይ ህመም ነው የሚያስተናግደው በሪፎርም ላይ የተለመደ ነው እና የመጀመሪያው ፌዝ ይሄ ነው። ሁለተኛው ፌዝ ላይ ግን ኮንሶሊዴሽን የሚለው ፓርት አለ አይምኤፍ እሱ ምንድን ነው? የገንዘብ ቁጥጥር እየተሻሻለ ይመጣል፣ ደግሞ የዕዳ ሽግሽግ ያከናውናሉ። ሁለተኛ ዓመት ላይ የሚጠበቅ ነው ይሄ እዳ ማሸጋሸግ፣ ሪፎርማቸውን ወደ ዲጂታል ስርዓት ውስጥ ማዘመን፣ የገቢ አሰባሰባቸውን ማሳደግ ብሎ ያምናል። የዚህን ጊዜ የመጀመሪያው ዓመት ላይ ወደ ላይ የወጣ ዋጋ ንረት እየቀነሰ ይመጣል ብሎ ነው የሚያስበው እና ጠቅላላ ሀገራዊ ምርትም ወደ ማገገም ይመጣል። በተለይ በመጀመሪያው ወቅት ላይ ወደታች የሚሰበሰብ የዋጋ ንረት ሁኔታ ስለሚኖር እሱ እያገገመ ይመጣል። ደግሞ የውጭ ምንዛሬ ሪዘርቭ እያደገ ይመጣል ብሎ ነው የሚጀምረው። በቲዮሪ ደረጃ እንደዛ ነው የሚያስበው፣ እና የውጭ ምንዛሬ ማደግ ይጀምራል ብሎ ያስባል። ሶስተኛው እና ከዛ በኋላ የሚኖረው ፌዝ ደግሞ ኤክስፓንሽን የሚባለው ፌዝ፣ በቃ እሱ ማጽናት ነው ብሎ ያምናል። በቃ የግል ባለሀብቱ ተሳትፎ እየጨመረ ይመጣል፣ ሁኔታዎች ይመቻቹለታል፣ ኤክስፖርት እያደገ ይመጣል እና ማህበራዊ መረጋጋት ይጀምራል። በተለይ በመጀመሪያው ፌዝ ላይ ማህበረሰብ ኢኮኖሚ ጫና ፈጠረብኝ በሚል ያጎረመርባል ብሎ ነው የሚያምነው። ከዛ በኋላ መረጋጋት ይፈጠራል ብሎ ያምናል። ስለዚህ የተረጋጋ ኢኮኖሚ እድገት ይኖራል፣ ደግሞ በሂደት የዛች ሀገር እዳ እየቀነሰ ይመጣል ብሎ ያምናል። በዚህ ፌዝ ነው ብዙ ጊዜ ስምምነቶች የሚመለከታቸው በሰነድ የሚዘጋጀው እሱ ነው። ኢትዮጵያም የኢኮኖሚ ሪፎርም ከአይኤምኤፍ ጋር ካደረገች በኋላ የመጀመሪያው ወቅት ላይ የማጽደቅ ፕሮሰስ ነው የሄዱት ከአይኤምኤፍ ጋር። ከዛ ቀጥሎ ግን የፈርስት ሪቪው አድርጓል። ወደ 3.4 ቢሊዮን ዶላር በአራት ዓመት ውስጥ ኤክስቴንደድ ሎን የማጽደቅ ስራ ከሰሩ በኋላ ፈርስት ሪቪው አድርጓል። ይሄ ወደ 2024 ኦክቶበር አካባቢ የዛሬ ዓመት አካባቢ ላይ 340 ሚሊዮን ዶላር እየተለቀቀ የመጣበት ደግሞ ሁለተኛ ጊዜ ሪቪው አድርጓል 2025 ጃንዋሪ አካባቢ ላይ ወደ 248 ሚሊዮን ዶላር የነበረበት ደግሞ ሶስተኛ ጊዜ ሪቪው አድርጓል። አሁን ጁላይ 2025 ላይ የነበረው ወደ 262 ሚሊዮን፣ በድምሩ ወደ 850 ሚሊዮን ዶላር ሲሰጥ ነው የመጣው። ቀጥሎ ያለው ወደ 25 ቢሊዮን ዶላር ደግሞ በሂደት እስከ 2028 ድረስ በየሂደቱ እየተሰጠም ይመጣ ነው እና ፌዝ እና ፐርፎርማንስ እያየ ነው። ስለዚህ አይኤምኤፍ ሁለተኛውን ዓመት እንደ ጥሩ ዓመት ይቆጥራል በአብዛኛው። ምን ብሎ ያምናል? ዋጋ ንረት ይረጋጋል ብሎ ነው የሚያምነው። ሁለተኛው ፌዝ ላይ ለውጥ አገራት ለውጥ መጀመሩ በሁለተኛው አመት ላይ ዋጋ ንረታቸው እየተረጋጋ ይመጣል፣ የገንዘብ ሁኔታ እየተረጋጋ ይመጣል ብሎ ያስባል። ለምን የመጀመሪያ አመት ላይ የጨመረ ዋጋ ንረት እየቀነሰ ይመጣል ብሎ የሚያስበው ምንድን ነው? ምንዛሬው ዩኒፊኬሽን ይኖሯል አንደኛ አመት ላይ ብሎ ያምናል። ስለዚህ መቀራረብ ሊከሰት ይችላል። ስለዚህ መቀራረብ የምንዛሬ ሁኔታ እየተረጋጋ መምጣቱ ዋጋ ንረትን ይቀንሰዋል ብሎ ያምናል። የድጎማ ሁኔታዎችም የመንግስት ወጭን ከመቀነስ አንጻር የሚሰሩ ስራዎች በሙሉ ዋጋነትን እያረጋጉት ይመጣሉ። ጥብቅ የገንዘብ ፖሊሲ መኖሩ ዋጋነትን ሊያረጋጋው ይችላል ብሎ ያምናል። እንደውም የውጭ ምንዛሬ ክምችቱ እያደገ ይመጣል ስለሚል አንደኛ ዓመት ላይ ይሄ የተረጋጋ የውጭ ምንዛሬ ክምችት መኖር ዋጋነትን እየቀነሰው ይመጣል፣ ሽሚያን እየቀነሰ ይመጣል ብሎ ነው ያምነው። እንግዲህ ኢትዮጵያ ውስጥ ያለውን እናንተ የቫሊዩት ማድረግ ትችላላችሁ፣ ግን ሌሎች ሀገራቶች ላይ እንደዚህ አይነት ኤክስፔሪያንሶች አይቷል። ለምሳሌ የጋና 2023 2024 ላይ ሁለተኛ ዓመት ፌዝ ከገባች በኋላ ዋጋ ንድረትን ኦልሞስ በ100% የቀነሰችው 54 ከመቶ የነበረው ወደ 25 ከመቶ በ50% የቀነሰችው። የግብፅም ኢኮኖሚ 2017 2018 ላይ ዋጋ ንድረትን መቀነስ ይችላሉ ኦልሞስ በ50% ላይ ቀንሰው ከ30 ወደ 14 ከመቶ ቀንሷል። የኢትዮጵያ ዋጋ ንድረት አንደኛው ዓመት ላይ ሁለተኛው ዓመት ላይ ሳይሆን አንደኛው ዓመት ላይ በቁጥር ደረጃ የመቀነስ አዝማሚያ ያለው 13ና 11 ፐርሰንት ሆኖ ነው አመቱ የመጀመሪያ ዓመት የተጠናቀቀው። ሁለተኛ አይኤምኤፍ የሚያስበው ምንድን ነው? ሁለተኛ ዓመት ላይ ምንዛሬ ይረጋጋል፣ ክምችትም ያድጋል ብሎ ያምናል። ምንዛሬው ስለሚረጋጋ ክምችት አብሮ ስለሚያድግ ለምንድን ነው ብሎ ያስባል እሱ፣ አይኤምኤፍም ቃል የገባቸውን ብድሮች መልቀቅ ስለሚጀምር በየፌዙ የሚለቃቸውን እየለቀቀ ስለሚሄድ ምንዛሬ እያደገ ይመጣል። ስለዚህ ኢኮኖሚው የተሻለ ውጤት ይኖራል ብሎ ያምናል። አሁን የነ ኬንያም ሪዘርቭ አድጓል የኬንያም ሪዘርቭ አድጓል። ኢትዮጵያ ኢኮኖሚ ላይም ሪዘርቭ እንዳደገ የአይ ኤም ኤፍ ሪፖርት ያሳያል። ልሞስ ፊች ሬቲንግ ላይ 1.6 ቢሊዮን ዶላር የነበረው ክምችት ወደ 4.6 ቢሊዮን ዶላር እንዳደገ ሲያቀርብ ነበር። ይሄ የአንደኛ ዓመት ነው። ግን ሁለተኛ ዓመት ላይ ሪዘርቭ ነው ያድጋል ብሎ የሚያምነው ሶስተኛ፣ ይሻሻላል ብሎ የሚያምነው ምንድን ነው ይሄ የገንዘብ ነክ የሆኑ እንቅስቃሴዎች የፊስካል ባላንስ ይኖራቸዋል ብሎ ያምናል እና የበጀት ጉድለትም ይቀንሳል ብሎ ነው የሚያምነው። የበጀት ጉድለት ይቀንሳል ብሎ ለምን ያምናል? መንግስት ድጎማ ስለሚያነሳ፣ አዳዲስ ቫት ስለሚያስተዋውቅ፣ ታክስ መጠኖችን ስለሚጨምር፣ አዳዲስ ታክሶችን ስለሚያስተዋውቅ ገቢው አድግለታል። ድጎማ ስለሚቀንስ ወጪው ይቀንስለታል። የዛን ጊዜ የበጀት ጉድለቱ ይቀንሳል ብሎ ያምናል። እሱን ኤክስፔክት ያደርጋል ኢትዮጵያ ውስጥም የመጀጉርነት ወደ 1.3 ከመቶ ነው አሁን ያለው። ግን ሁለተኛ ዓመት ላይ ብዙ ሀገራቶች ላይ ይሄ ይከሰታል ብሎ ያምናል። ደግሞ እድገት ያገግማል ብሎ ደግሞ ያምናል። በአራተኛው ላይ ሁለተኛ ፌዝ ላይ ኤክስፔክት የሚያደርጋቸው እነዚህ ናቸው። ምክንያቱም ኢኮኖሚው ከድንጋጤ ስለሚወጣ እንደው አንደኛ ዓመት ላይ ሾክ የነበረው የባለሀብቱን ኮንፊደንስ እየተረጋጋ ይመጣል። ኢንቨስትመንትም እያደገ ይመጣል። ጠቅላላ ሀገራዊ ምርትም ደግሞ እድገቱ እየጨመረ ይመጣል የሚል ያ ግብፅ ላይ ይህ እንደታዘበ ያቀርባል። 3.5 ከመቶ ያደግ የነበረ ኢኮኖሚ ወደ 5.3 ከመቶ ማደግ ነው የጀመረው በግብጽ ኢኮኖሚ ላይ። ለኢትዮጵያ ኢኮኖሚም የሰጠው ፕሮጀክሽን የሚያድግ ነው የሚያሳየው። በመንግስትም 9.2 ከመቶ 2017 ያደገ ኢኮኖሚ ከ10 ከመቶ በላይ ያድጋል የሚል ፕሮጀክሽን አይቻለሁ። አይ ኤም ኤፍን ፕሮጀክሽን ወደ 7.2 ከመቶ አብዴት አለው። ሁለተኛ ላይ የሚጠብቁት እንደዚህ ነው። ሁለተኛ ዓመት ላይ ከዛ እዳ የማስተዳደር ሁኔታ ይሻሻላል ብሎ ያምናል ሁለተኛ ዓመት ላይ ምክንያቱም የሚጀመሩ የእዳ ሽግሽጎች ይጠናቀቃሉ ብሎ ነው የሚያምነው አሁን ኢትዮጵያ የእዳ ሽግሽግ ፕሮሰስ ውስጥ እንዳለች ይታወቃል ግን አልተጠናቀቀም ግን ሁለተኛ ዓመት ላይ የእዳ ሽግሽግ ሁኔታዎች ስለሚጠናቀቁ እዳ ማኔጅመንቱ ጤነኛ ይሆናል ተብሎ ይታስባል ሁለተኛ ዓመት ላይ ሌላው ምንድን ነው የማህበራዊ ተጽዕኖዎች ይረጋጋሉ በተለይ አንደኛው ዓመት ላይ ብዙ ሀገራቶች ላይ ሪፎርም ልክ ሲደረግ ጫናዎች ይኖራሉ። ጫናዎቹን ተከትሎ የማህበረሰብ ቅሬታዎች፣ ቫዮለንሶች በጣም ሰፊ ነው የሚሆኑትና እነሱ ይቀንሳሉ ብላ ያምናል ሁለተኛ ዓመት ላይ ለምን ብሎ ነው የሚያስበው እሱ እና አይኤምኤፍም ሌሎችም ሀገራቶች በተለይ ከሪፎርሙ ጋር ችግር ውስጥ የሚገቡ የማህበረሰብ ክፍሎችን፣ ድሃ፣ ዝቅተኛ ገቢ ያላቸውን መደገፍ ይጀምራሉ። ስለዚህ ድጋፍ መኖሩ አንዳንድ ሀገራቶች ላይ ሴፍቲ ኔትም በአዲስ የሚጀመረባቸው ወቅቶች በዛ ወቅት ናቸው፣ ሁለተኛ ዓመት ላይ። ስለዚህ ይሄ ማህበራዊ ተጽዕኖዎችን እየቀነሰ ይመጣል ብሎ ያስባል። ደግሞ የባለ ሀብቶችን መተማመን እየጨመረ ይመጣል ብሎ ያምናል። የገበያ ሁኔታ እየተረጋጋ አንደኛ ዓመት ላይ በጠረጣሪ የነበሩ ባለ ሀብቶች ኢቨን የውጭ ቀጥተኛ ኢንቨስትመንትም አብሮ ያድጋል። በቃ እዛች ሀገር ሪፎርም አድጋለች። ስለዚህ ሪፎርሙ ኮንሶሊዴሽን ፖይንት ላይ ያለው ስለዚህ ደን ብንሰራ የሚል ፍላጎት ይኖራል። ስለዚህ የውጭ ቀጥተኛ ኢንቨስትመንት ያድጋል፣ ተጨማሪ ብድርም ታገኛለች ብሎ ያምናል። አሁን የዳሸክሽ አለ፣ ተጨማሪ ብድር አለ። ተጨማሪ ብድር ካለ ደግሞ ሪዘርቭም አብሮ ያድጋል። ስለዚህ እዛች ሀገር ኢኮኖሚ ላይ ያድጋል። አንዳንድ ሀገራቶች እንደውም የዩሮ ቦንዳቸውን እዳ ጨርሰው አዲስ የዩሮ ቦንድ ብድር የሚያገኙባቸው ወቅቶች ናቸው፣ የመካከለኛው የሪፎርም ወቅት ላይ ማለት ነው። እንደዛ ብሎ ያምናል። በፌዝ የሚያስቀምጠው ሲሆን አሁን ኢትዮጵያ ሁለተኛውን ዓመት ጀምራለች። የተጀመሩ ፕሮሰሶች አሉ፣ ግን ደግሞ ገና ውጤት አልተገኘባቸውም አሉ። ለምሳሌ የዳ ሽግሽግ ይጠናቀቃላል። ገና ዳ ሽግሽግ ገና መጀመሩ ነው። ኦፍኮርስ ሁለተኛው ፌዝ ግን የሚጠብቀው እንደዛ ነው። ደግሞ ላይሳኩ የሚችሉባቸው ደግሞ ስጋቶች አሉ። ሁለተኛ ዓመት ላይ ኢኮኖሚ ኤክስፔክት እያደረገ ግን የማይሆንባቸው ወቅቶች አሉ አንዳንዴ የኑሮ ድረቱ ከፍተኛ ሆኖ ኢምፖርት በጣም ከፍተኛና አስቸጋሪ የሆነው የሚዘልቅባቸው ሀገራቶች አሉ። በዚህ ወቅት ላይ ደግሞ ሪፎርሙ አንደኛ ዓመት ላይ ጠብቀው ታግሰው የጠበቀ ማህበረሰብ ደግሞ ጥሩ ውጤት እያገኘ ካልሆነ ደግሞ ሁለተኛው ፌዝ ላይ የማግሮሮም አይነት ስሜት እንዲኖር እስካሁን ድረስ ለውጥ አልመጣም የሚል ስሜት እንዲኖረው ያደርጋል። እሱም አንዱ ስጋት ነው። ደግሞ ኢኮኖሚ ካልተረጋጋ ሁለተኛ ፌዝ ላይ አንደኛ ፌዝ ላይ ወደ ሁለተኛ ፌዝ የሚጠብቁ ባለሀብቶች ካሉ ካልተረጋጋ ኮንፊደንሳቸው ሊያድግ ይችላል እሱም ኢኮኖሚ ላይ እንዳይሳተፉ ሊያደርጋቸው ይችላል ስፔኪሌት ብቻ የማድረግ የማከማቸት አይነት ፍላጎታቸው ሊኖር ይችላል ኢንቨስትመንት ሳይሆን እሱም እንደ ስጋት ነው ግን የምንዛሬ መዋዠቅም ሁኔታ የራሱ ጫና ይኖርበታል ተብሎ ነው የሚታሰበው አይ ኤም ኤፍ ሪፎርም ሲገባ እንደዚያ ፌዞች ይጠብቃል አንደኛ ፌዝ ላይ ይከሰታል ሁለተኛ ፌዝ ላይ አንዳንድ ሀገራቶች በፌዙ ይሄዳሉ አንዳንድ ሀገራት ደግሞ ፌዝ ዋን ላይ ይፈጠርባቸዋል የተባለው ላይፈጠር ይችላል። ዋጋነት ያድጋል ተብሎ ተገምተው ዋጋነትን ማኔጅ ማድረግ የሚችሉ አሉ። የውጭ ምንዛሬ ሪዘርቫቸው ያድጋል ተብሎ ግን የማያድግላቸው ይኖራሉ። ኤክስፖርት ያድጋል ተብሎ የማያድግላቸው ይኖራሉ። ሁለተኛ ዓመት ላይ ደሞ የማይጠበቀውም ሊከሰት ይችላል። ስለዚህ ኢትዮጵያ ሁለተኛ ፌዝ ጀምራለች። አንደኛ ፌዝ ብዙ ጊዜ ሲገመግም ተመልክታችኋል። ስለዚህ ኤክስፔክት የምታደርጉትን ነገር እያቀረባችሁ ልንወያይበት እንችላለን። መረጃ ምናልባት ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ መልካም ግን